ቤቱን ይሸጥከው ምናምንላ እና ተከራይታ ትኖራ የተወሰነ ገንዘብ አዩ

ያው ትናፍቂኛለሽ እኮ ኦ ሰላም ነው። ሰላም ነኝ። እግዚአብሔር እኮ ጉንፋን ግራ

ያለብኝ ሄዳ ከፈልኩ በቃ። የመንግስት ቤቱን ጨምረክ እስኪ አው በአራሽ ከሚሸጥ ብዬ ሸጥኩት። ምንድን በአራሽ አልሰማሽኝ? በአራሽ ከሚሸጥ ብዬ ሸጥኩት። የመንግስት ሄዳ ከፈልኩ መሬቱ ይሸጥ ስባል እምቢ አልኩት። ሰው ይላል እንደ በቃ። ስለዚህ ነው ማለት እኛ ስከለክለን የነበረው ነው እንጂ። ወይኔ ጉዴ ወይኑ ምንድን አሁን አይደለም እ አሁን በዚህ ሰሞኑን በዚህ ሁለት ቀን ምን ብለህ ነው ቤቱን የሸጥከው? እና ምን ላደርግ እና ተወጠርኩኝ። የተወሰነ ገንዘብ ተርፎ እሰጣታለሁ ተከራይታ ትኖር። ኧረ ተነስ፣ ከቤት ይውጣ። በእናትህ አንተ ተነስ እኮ ነው። ኧረ ተነስ በእናትህ፣ እንደዚህ ዓይነት ወሬ መስማት አልፈልግም። ሂድ በቃ፣ ንገራት እና ግደላት። ይሄ ነው የቀረኝ። አዎ

ድሮ ይሸጥ ካሁን አይደለም። ድሮ ያ አይ ነው እንጂ መጀመሪያ ይሸጥ። ለምን አታማክርም ወይ ሰውን? ምን አማክርሻለሁ? አማክረሽ አንቺንም ማስጨነቅ ነው። ይህ ታደርጊያለሽ። እንግዲህ እንደዚህ ነው፣ አንዳንዴ እንደዚህ ይከሰታል። ምንም አደርጋችንም። አሪፍ ዋጋ አገኘን። እሸጥኩት እኮ ደስ ብሏል። ደስ ባይለይስ መሸጡ አይቀርም። አሁን ደግሞ ሀሳቡን የቀየርኩና ሰርቼ ከምከፍል ሰርቼ ሰርቼ ወደ አዲስ አበባ እራሱን ልገዛ እችላለሁ። ይሄ ገጠር ነው ምን ያደርጋል? ሲጀምር ገጠር ውስጥ ነው ምን ያደርጋል? ስለ በእነትን አሞኛል። ተነስ እንዴ እኔ ነኝ እንደ ያሳመንኩሽ። ታዲያ ተነስ ተነስ፣ እኔ ነኝ ያሳመንኩሽ። ተነስ እኮ አሁን ምን እንዳደርግ ነው? አይ ዝም በልሽ እንዳታዝኝ ብዬሽ። እኔ ነኝ እንደ ባለቤቷ አንቺ የምመለከት ይሻላል ውስጥ ስላለሽ ድንገት ካየሽ እንዳትዘነግጭ ብዬሽ ነው። ቪዲዮውን እንዴት እ እኔ ካሜራውን ማጥፋት ተነስ፣ በእናትህ በቃ አይደለም ነው። ምን ሆነ ነው ግን እንዴት ተሽጦ? ከሰው ላይ ተበደሩ? ቤቱን እንዳይሸጥ ሲባል ነበር። መሬት እንኳን እንዴ! እንደዚህ ነገር

ምን ነው ሰላም ሰላም፣ ውድ ቤተሰቦች አለን። እግዚአብሔር ይመስገን በአዲስ ቪዲዮ እንግዲህ ምንድን ነው አዩን ፍራንክ ላረጋት ነው። እሷን መጀለታ ፍራንክ አድርጋኛለች። በጣም የሚገርም ፍራንክ ነበር ያደረገችኝ። እኔ ደግሞ ዛሬ ያው መሄጃዬ ስለደረሰ ቤቱን ቤቱን ሽጫዋለሁ ምናምን ብያት እንደዛ ብርሃን ካደርጋታለሁ። አዩ ያው ቤቱን አልሸጥኩም፣ ግን ሽጫለሁ። እሷ አታውቅም፣ እሷ አታውቅም ብዬው ማለት ነው። ባለቤቴንም እንደማታውቅ ቤቱ ሽጫለሁ ምናምን ብላታለሁ። እና ውድ ቤተሰብ ዛሬ ግን እንደምትለኝ እንግዲህ ምን እንደምትለኝ እግዚአብሔር ይር፣ እኮ እንግዲህ በጣም ፈርቻለሁ። እዚህ ተካተሉኝ እስቲ

አንቺ መጨረሻ አልሰራሽልኝም፣ ልጅ ደዛ ፊት ለፊት ምን እኔ እኮ እንደዚህ ጥርጣሪ ላይ እኮ ምክንያቱም እሷ ራሱ እኔ እና

ሰዎችም እንደዛ የሆነች ታ እንደዛ እያሉኝ ነበረ። እኔ ለምን እሸጣለሁ? እንደወፍ በራ በራ እንደ ወፍ የተሰራው ቤት እንዴት እሸጣለሁ? እና ወደ ቤተሰብ ዛሬ እንግዲህ ያዩን ያው እንደዚህ ፍራንካር እያረግታለው ልብ ትረታዋን አዳመጥኩኝ። የሚገርም ነበረ ያለ ማታሪ በቃ እስካለ ድረስ አይ ፍራንክ የሚባል ነገር ይቅርብሽ። እኔ አይደለም አይደለም የምሬ ነው እ። እናመሰግናለን።